ኪብርንጥዬ ባቢስች ስራዬ ባይጥ መኝም ሄደች ቤን ገመ ዘጋ ችላለሁ ባይመኝም ፈጣሪ ልቤን ያውቃል። ሰላም ሰላም ውዶች እንዴት ናችሁ? ደና ናቸው ያለው እግዚአብሔር መስኪና ተው ቡሩክ ሙዚቃ ይዞ መጥተዋል። ምን ምን ተባድረው ነው?

አንቺ ግን አርባ 50 ገና ራሱ አልሞላሽ ያለው ሙዚቃ ነው። ብዙ ለምንድን ነው እዚህ የምትሆኑት? ምርጥ ምርጥ ሙዚቃ ዘፈን እንጂ ሙዚቃ እየዘፈናችሁ ሰውን ጭጓራ ታቃጥሉ ሰው ይኖርበት ምን እና ነው ውዶች። ተፈጥሮ ነው ብላችሁ አትጨናቁ። ሰላም ናቸው ሰላም ናችሁ። እሺ ምንም ተፈጥሮ ሳይሆን በቃ ሙዚቃ ነው። በቃ እየተፈየተ ወጣ ሙዚቃ እንደዛ ነው። እንደማንኛውም ያው አንዳንድ ታውቃላችሁ እና ዛሬ ለሱ ኮሜንት ላይ የምትለቁ ሰዎች ግን ለምንድን ነው ይሄ? ግራ ገባኝ ኮ ሴቶች ግን ምን ናችሁ? ነው ግን በጤና ነው? ያልገባኝም እኮ በጤና ነው ስኳስ የሚያስባችሁ ነው? ላሞች ላሞች ግን ምናምን በጣም ነው የሚያስጠለው። ለማናኛውም ማለት ነው ወደ ራሳችሁ ተመለሱ። ወደ ራቀኝ ቅና ቀዘናሞች፣ ምንም አታማጡም ሲጀመር ማለት ነው ምንም፣ ማለት ነው ምንም ኔቨር ኦኬ። ዝም ብላችሁ እዚህ ጋር እኚህ እያልሽ ትኖሪያታለሽ እንጂ ምንም አታማጭም፣ ገባሽ? የተለቀቀ ቪዲዮን ገብታችሁ እናንተ ይሄ ወሬ ከምትለቃቀሙ ሄዳችሁ ቪዲዮ የተሰራባት ቦታ ላይክ አድርጉ። ይሄ ነው የሚሻለው፣ ካሰባችሁለት ማለት ነው ለሱ ካሰባችሁ እንደዚህ አድርጉ ማለት ነው። አዎ ትናንት የተገኘበት ቦታ ሄዳችሁ ሰብስክራይብ ምናምን አድርጉ። እንትን እራት ጋብዛለሁ ብለዋል፣ ቃል ገብቷል። ስለዚህ ሄዳችሁ እንትን አድርጉ፣ ሰብስክራይብ አድርጉ ማለት ነው። ወረኛ ሁላ ግን ሴቶች ምንድን ነው ቅንቅናችሁን እናራግፋልና አላችሁስ? ሴታቸው የምታራግፉበት ቦታ አራግፉ። እሺ ስታስጠሉ ጅጅል ናችሁ። እግዚአብሔር ጅል የኔ የኔ ኢራር ትላላችሁ፣ ቀፋፋ ሁላ ሶ ለማናኛውም ውዶች የቀብራራውን ንግስቱ ጋር ሄሚዬ ጋር ይመጣል ብዬ አስባለሁ። ዛሬ ይመጣሉ መቼስ እና በሰላም ኖሊ። ሌላው ትርፍ ነው። ለምድረ ቅዘናሞች እኛ ቦታ የለንም። ሽ ቅዘናሞች እንቅልሁ የቆምበት ቦታ የሚታኘው ሰዎች ደግሞ ዛሬ በየቦታው ሁሉ ዝም ብሎ አፋሽን ትከፍታላችሁ ከፍታላችሁ? ጀዝባ ማታ እኳ አየናቸው እኮ እግዚአብሔር፣ ምንድነው ሴራችሁ? እንዴኔ ማለት ነው ኔቨር እግዚአብሔርን፣ ላሞች ስራችሁ ተገልጸዋል። ግልጽ ሆነዋል። አውቀንባችኋል። እሺ አይ ጌታ በጣም ነው የምትቀኑ። ተኮ ግራ ገባኝ እኮ በጣም ነው የምትቀኑ፣ የሚቀኛ ናችሁ። ኔቨር እግዚአብሔርን፣ በጣም በጣም ነው እንደምትቀኑ ተረድቼቻለሁ፣ ተረድቼቻለሁ። እኔ ሁላችሁም እና ለማንኛውም ወዳቸው መልካም ሽቱ ይላችሁ። ወዶችል ቪዲዮ እንዳይታርጉ የምር ቤትን ሰብስክራይብ ማድረግ እየረሳችሁ መሆን አለበት እንዴ፣ እየረሳችሁ ነው።